በቪዲዮ የምታዩት ምስክርነት ይቆምና የእናንተ ታሪክ ከዚህ ይቀጥላል እንደ አዲስ ማለት ነው። እንኳን ደህና መጣችሁ! እንኳን ደህና መጣችሁ! እስከ ዛሬ ያለቀሳችሁበት ቋጠሯችሁና ችግራችሁ ዛሬ በሳቅና በደስታ ተመልሶ ተቀይሮ ትመጣላችሁ፣ ተቀይሮ ትመጣላችሁ። በዚህ መልኩ ህዝበ ክርስቲያኑ እንግዲህ ውስጥ ነው ቤተ ክርስቲያን ውስጥ የሚገኘው ማለት ነው። እግዚአብሔር አምላክ ወዶና ፈቅዶ የዛሬ ጉዟችን ይህንን ይመስላል። ኦ ፍጡነ ረድኤት ሩፀተ ነፋሶ አውሎ

ፖያሳቸእንግዲህ ወደ በርሜል ቅዱስ ጊዮርጊስ ጉዞአችንን ለማድረግ ከአዲስ አበባ ሎ ል ወደ ኤርፖርት እየሄድን ነው። ዛሬ መጋቢት 21ን የርሻ ላይ የበጎ አድራጎትና መንፈሳዊ የጉዞ ማህበር መጋቢት 21 ሀያ አንድ መኪና በሚል ቻሌንጅ ነበረ ምዝገባ የጀመርነው። እግዚአብሔር ይመስገን ቻሌንጃችንን በሚገርም ሁኔታ አጠናቀናል። ይህ መንፈሳዊ ቻሌንጅ ነው። እንግዲህ የቀጣይ ጉዞ መጋቢት 25 መነሻ ሚያዝያ 3 መመለሻ ነው። እኛ በርሜል ቅዱስ ጊዮርጊስ ብንሆንም እናንተ በሚቀመጥላችሁ ስልክ ቁጥር ቀድማችሁ በመመዝገብ እኛን ደግሞ ስትመጡ ላይ ከቀሪ አስተባባሪዎቻችን ጋር ጉዟችሁን አድርጋችሁ እዛው ታገኙናላችሁ። እንግዲህ በዓለም ዙሪያ የምትገኙ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንግዲህ ዛሬ መጋቢት 21 ቅዱስ ጊዮርጊስ ጉዟችን እያደረግ እንገኛለን። ኤርፖርት ላይ የሚኖረንም ቆይታ እስከ ማረፊያ ቦታ ድረስ የሚኖረንም ቆይታ እስከ መጨረሻ ድረስ ትከታተሉን የምታገኙትና የምታዩት ይሆናል። እንግዲህ ወንድማችሁ እኔ አላየንን ዘማሪ ዳዊት ወንድማችን አለ ሌሎች ዘማሪያንና መምህራን የማህበሩ አገልጋዮች በዚህ ጉዞ ላይ ተካተውበታል። እነዘማሪ ምርትነሽ ጥላሁን፣ እነዘማሪ በሱ ፍቃድ አንዳርጋቸው፣ እነመምህር እየ ቢመኑ፣ እነመምህር አንተና በበ በዚህ ጉዞ ላይ ቃል በገባቸው የሚኖረን ቆይታ በጥምቀትና በአገልግሎት ላይ የሚኖረን ቆይታ ደግሞ ሰሞኑን ጠቅለል አድርገን የምናደርሳቸው ይሆናል። ከኛ ጋር ሆኑ። ተወደዳችን ነው የተከበራችን የኢትዮጵያ ኦርቶዶክስ ቤተክርስቲያን ተከታዮች በሙሉ ዛሬ እንግዲህ የበርሜል ቅዱስ ጊዮርጊስ ጉዞ በዚህ መልኩ እንደምታዩ የኢትዮጵያ አየር መንገድ ዛሬ ከአዲስ አበባ ባህር ዳር አራት በረራ ሙሉ በሙሉ አየር 25 ጉዞ ከኛ ጋር ከነገ ጀምራችሁ በመቁረጥና በመመዝገብ እዚያው ስለምታገኝን እኛ እንድትመጡ እያሳሰብን እስከ መጨረሻው ድረስ ከእኛ ጋር ክፍሉ ባህርዳር ስንደርስ ማረፊያ ቦታ ስንደርስ አድርገን መረጃ የዛሬ ውሎ መረጃ ማታ እንግዲህ እናደርሳችኋለን። ዛሬ በኢትዮጵያ አየር መንገድ ላይ የቅዱስ ጊዮርጊስ ጊዮርጊስ ስራው እስኪገኝ ነው። የሁሉ ምዕመናንና ምዕመናት በዚህ መልኩ አንድም ደባል ተጓዥ ሳይኖር በኢትዮጵያ አየር መንገድ ላይ ሙሉ በሙሉ የዛሬ 14 በረራ የኢንሻአላ መንፈሳዊ የጉዞ ማህበር የበርሜል ቅዱስ ጊዮርጊስ ተጓዦች ብቻ ናቸው ማለት ነው። እኔ በጣም ደስ ብሎኛል። እግዚአብሔር ይመግን ሰማዕት ቅዱስ ጊዮርጊስ ክብር ምስጋና ይድረሰው። ሁላችሁም የቅዱስ ጊዮርጊስ በረከት ይድረሳችሁ። ሰላም ናች። እንኳን ደና መጣች። አዎ እዛ ጋ ያው መኪና ይቆም፣ እዛ መኪና ጋ ይሉ። እንኳን ደና መጣች። አቤት

ኤልሻደ እንዴት ናቸው? ሰላም ነው? እንደይምሽ እግዚአብሔር ይመስገን። እንኳን ደህና መጣችሁ። ሰላም ናችሁ? አይዞህ ሰላም። እንኳን ደህና መጣችሁ። ሄዱዛ መኪና ሰላም ነው። እንዴት ናችሁ? እንኳን ደህና መጣችሁ። እንግዲህ ክቡራንና ክቡራን ተመልካቾቻችን ዛሬ ባህር ዳር ላይ እንግዶቻችንን እየተቀበልን እንገኛለን። ብዙ ኦርቶዶክሳውያን ወደ በርሜል ቅዱስ ጊዮርጊስ ለመጓዝ እየመጡ ነው። እግዚአብሔር ይመስገን ዛሬ መጋቢት አንድ መነሻ መጋቢት ሰላሳ መመለሻ የሚያደርገው የኤልሻዳ የበጎ አድራጎትና መንፈሳዊ የጉዞ ማህበር ፕሮግራም እስካሁን ባለው በረራ ብዙ ኦርቶዶክሳውያን መጥተዋል። እስከ መጨረሻው ድረስ ደግሞ እንግዲህ እዚሁ በመጠበቅ እንግዶቻችንን እየተቀበልን ነው የምንውለው። ነገ ደግሞ ወደ በርሜል ቅዱስ ጊዮርጊስ እንጓዛለን። የቀጣይ መርሃ ግብራችን መጋቢት 25 መነሻ ሚያዝያ 3 መመለሻ እንዲሁም ደግሞ መጋቢት ሰላሳ መነሻ ሚያዚያ ዘጠኝ የጸሎተ ሐሙስ መመለሻ። እነዚህ ሁለት ፕሮግራሞች እንግዲህ ታላቁ ገዳም ገዳም ወህናያ ታቡን ሀራ ድንግል አንድነት ገዳም ላይ ገብተን የምንሳለምባቸው ጉዞዎች ናቸው። ከፊት ግቡ፣ እዚህኛው መኪና ላይ አለ። ይሄ ከሞላ ደግሞ የሚቀጥለው ላይ ቀጣይ ላይ ትገባላችሁ። እዚህ ላይ ግቡ። ያ እንግዲህ ተጓዦቻችን ሻንጣ እንደዚህ ባይበዛ ጥሩ ነው። ይሄ በጣም ከባድ ሻንጣ ነው። እንግዲህ ሁል ጊዜ ከአዲስ አበባ ከቦሌ አየር መንገድ ተነስታችሁ ስትመጡ ባህር ዳር ላይ መኪና ይዘን ሁል ጊዜ እንደዚህ ነው የምንቆያችሁ። እንግዶች ለመቀበል በጣም ብዙ መኪናዎች ቆመዋል ዛሬ እንደምታዩት ነው እንደዚህ ብዙ መኪናዎች ተደርድረው ህዝበ ክርስቲያኑን እየጠበቁ ነው። ህዝበ ክርስቲያኑ ደግሞ በዚህ መልክ መኪና አዘጋጅተንላቸው እየጠበቅን ነው። እንኳን ደህና መጣችሁ። እንኳን ደህና እንኳን መጣችሁ። ሰፈር ይሄው እዚህ ግቡ። እንዴት ናችሁ? ደህና መጣችሁ፣ ደህና መጣችሁ። እንግዲህ እናንተ ታውቁናላችሁ። እንዴት ናችሁ? ሰላም ናችሁ? በሉ ግቡ፣ እቃው ይጫንላችኋል። ቆይ እቃውን እያስቀመጣችሁት ወደ ውስጥ ሂዱ። አባዬ ኑ ላስገባሁት። ደህና ናችሁ? ሰላም ናቸው። ያዙት፣ ቀላል ነገር ስለሆነ ሰላም እንላም። እግዚአብሔር ይመስገን። አይዞን አየህ። ቆይ እቃ እየጫናችሁ ውስጥ ግቡ። እንደምን አላችሁ? አሜን። በነገሮች ሁሉ እግዚአብሔር ይመስገን ብለን እንድናመሰግነው የረዳን የፈቀደልን የአባቶቻችን አምላክ መመስገን የባህሪው የሆነ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እናታችን እማምላክ ወላዲተ አምላክ በመንገዳችን በኑሯችን በሕይወታችን ያልተለየችን የእናትነት ፍቅሯ የዘወትር ምልጃና ጸሎቷ ዛሬም ዘወትርም ከእኛ ጋር ይሁን። እናንተን አምጥቶ እኛን አቆይቶ ያገናኘን አምላክ በድጋሚ ስለማይነገር ስጦታው ስሙ የተመሰገነ ይሁን። ለመገናኘታችን ምክንያት የሆነን ሰማዕተ ልዳ የልዳው ኮከብ ሰማዕቱ ቅዱስ ጊዮርጊስ የፋርስ ንጉሥ አምላካችን እግዚአብሔር በሰጠው ቃል ኪዳን እኔና እናንተ ባለንበት በዚህ ዘመን እንድንድንበት ምክንያት የሆነን ቅዱስ ጊዮርጊስ በተሰጠው ክብርና ባለሟልነት ስሙ የተመሰገነ ይሁን። እንኳን ደህና መጣችሁ። አምላከ ቅዱስ ጊዮርጊስ የልባችሁን መሻት ከኃጢአት በስተቀር ፈጽሞላችሁ። እንግዲህ በቪዲዮ የምታዩት ምስክርነት ይቆምና የእናንተ ታሪክ ከዚህ ይቀጥላል፣ እንደ አዲስ ማለት ነው። የሰው ታሪክ የሰው ምስክርነት የሰው ሕይወት ማጥናት የሚበቃበት ጊዜ ነው። ይሄ የሚሆነው ደግሞ በእምነት ነው። እንዲዲን የሚወድ ሰው በሙሉ ምን ማለት አለበት? ማመን አለበት። በጣም በሚገርም ሁኔታ ለማየት ለመዳን ለማድነቅ ለመጎብኘት ለተለያየ ዓላማ የመጣ ሰው ሊኖር ይችላል ግን የእናንተ ምክንያት መሆን ያለበት ለመዳን በነብስ በስጋ ድናችሁ እረፍት የምታገኙበት ቦታ ነው ስለዚህ እውነቴን የምነግራችሁ ብዙ ሰዎች ተጠርተዋል የተጠሩ ብዙዎች ናቸው የተመረጡ ደግሞ ጥቂቶች ናቸው ይሄ ደግሞ በመጽሐፍ ቅዱስ የተቀመጠ ኃይለ ቃል ነው አንድ ቪዲዮ መቶ ሺህ ቪው ሲያገኝ መቶ ሺህ ሰው አይቶታል ማለት ነው። ስለዚህ እነዛ መቶ ሺህ ሰዎች ጥሪ ተደርጎላቸዋል። ከመቶ ሺህ ሰው መካከል ግን የመጣው የተጠራው ሁሉ ሳይሆን የተመረጠው ነው። የተመረጠው ሰው ደግሞ ገንዘብ ኖሮት ስራ ፈት ሆኖ ለዛሬ ፕሮግራም የከፈለውን ገንዘብ የሚያስቀምጥበት ባንክ አጥቶ ወይ ደግሞ ይሄን አንድ ሳምንት ስራ ስለሌለው የአመት ፍቃድ ስለወሰደ፣ ትምህርት ቤት ስለተዘጋ አይደለም። ማን ስለፈቀደ ነው እግዚአብሔር ስለፈቀደ ነው የመጣችሁት። በጣም እድለኞች ናቸው። እውነቴን እምነግራችሁ ይሄን ሕዝብ ማገልገል መባረክ ነው። ይሄን ሕዝብ አለማገልገል ደግሞ እውነቴን እምላችሁ መረገም ነው። እግዚአብሔር በስራው ምን ጊዜም አይሳሳትም። እግዚአብሔር ደግሞ ቢዘገይ የሚቀድመው የለም። ስለዚህ ለመዳን ጊዜ አለው። ጠቢቡ ሰለሞን እንደተናገረው ለመዳን ጊዜ አለው። ለመሞት ጊዜ አለው። ለመሳቅ ጊዜ አለው። ለማልቀስ ጊዜ አለው። ለማግባት ጊዜ አለው ለመውለድና ለመወለድ ጊዜ አለው በጣም ብዙ ነገሮችን ከዘረዘረ በኋላ ነገርን ሁሉ በጊዜው ምን አድርጎ ሰራው አለ ውብ አድርጎ ሠራው እግዚአብሔር የእናንተን ህይወት ውብ አድርጎ ሊሰራ ዛሬ እናንተን ጠርቷችኋል እመኑኝ እስከ ዛሬ ያለቀሳችሁበት ቋጠሯችሁና ችግራችሁ ዛሬ በሳቅና በደስታ ተመልሶ ተቀይሮ ትመጣላችሁ ተቀይሮ ትመጣላችሁ እና እውነቴ ነው የምነግራችሁ። ሰማዕቱ ቅዱስ ጊዮርጊስ ላይ ሄዶ ሳይድን የሚመጣ የለም። ሁሉ ሰው ድኖ ነው የሚመጣው። ብዙ ወሬ ስትሰሙ እግዚአብሔርን ብቻ ሰምታችሁ ነው የመጣችሁት። መጽሐፍ ቅዱስ የሚለውም እግዚአብሔርን እሺ በሉ፣ ሰይጣንን ግን ምን በሉ? እምቢ በሉት። ስለዚህ ይሄ ሁሉ ህዝብ፣ ከውጭ ሀገር የመጣችሁ እህቶች፣ ያው ስለምናወራ ማለት ነው እገሌ እገሌ። እኔ አላቃችሁም እናንተ ታውቁኛላችሁ ያው ብዙዎቻችሁ ስለምትመለከቱን ማለት ነው። የቅዱስ ጊዮርጊስ ወዳጆች ስለሆናችሁ ነው። የኛ ብቻ ሳይሆን የቅዱስ ጊዮርጊስ ፍቅር ስላደረባችሁ ነው። ቃሉን ስለምትሰሙ ነው። እኛን ብትወዱንም ባትወዱንም ሰው አይጠላም በተፈጥሮ በነገራችን ላይ ግን፣ እኛ በባህሪያችን ደግሞ መርጠን እንወዳለን፣ መርጠን እንጠላለን። እግዚአብሔር ግን እንድንወድ እንጂ እንድንጠላ አላዘዘንም፣ አላስተማረንም። ግን ብትወዱንም ባትወዱንም ቅዱስ ጊዮርጊስን ስለምትወድቅ መዳን ስለምትፈልጉ ፕሮግራሙን ትከታተሉታላችሁ አይደል? ስለዚህ ብዙ እህቶች ወደ ቤተሰባቸው ሳይሄዱ እናት፣ አባት፣ እህት፣ ወንድም ያላቸው ቤተሰብ ሳይጠይቁ መዳንን ብቻ መርጠው ቀጥታ ከውጭ ሀገር እንደመጡ ትራንዚት አድርገው ለዚህ ጉዞ የመጡ እህቶች አሉ። የላችሁ፣ እንኳን መጣችሁ። ቅዱስ ጊዮርጊስ እናንተ እንደተማመናችሁበት፣ እናንተ እንደፈለጋችሁት እሱ ደግሞ የእናንተን ችግር የማታውቁትን ወደ ጓዳ ጎድጓዳችሁ ገብቶ ፈልጎ ይፈታላችኋል። ማሳሰብ ብቻ ነው የሚጠበቅባችሁ። እመኑ ትድናላችሁ፣ አሳስቡ ይመለስላችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ጠይቁ ይሰጣችኋል የተባለ ነው። ስለዚህ አሁንኛ መንገዳችንን ለእግዚአብሔር አደራ እንሰጣለን። የመረጥነው መኪና የመረጥነው ሹፌር በርሜል ጊዮርጊስ አያደርሰንም። የሚያደርሰን ማን ነው? እግዚአብሔር ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማን ነው? ስለዚህ እግዚአብሔርን የያዘ ሰው አይፈራም፣ አይደነግጥም። አናንያ፣ አዛርያ፣ ምሳኤል ነበልባል እሚነድ እሳት ውስጥ ሲጨመሩ መልአኩ ቅዱስ ገብርኤል በበትረ መስቀሉ እሳቱን ወደ ውሃ ቀይሮ እንዲዋኙ አድርጓቸዋል። ስለዚህ በግራና በቀኝ በሚተኮሰው በሚነፋው በሚወራው ነጋሪት መለከት በሚወራው ውካታና ጫጫታ ምንም ሳንሰማ ምንም ሳናይ በርሜል ቅዱስ ጊዮርጊስ ደርሰን ተጠምቀን ድነን ለምስክርነት እንበቃለን። እኔም እናንተም አብረን እንጓዛለን። ከኔ የበለጠ መከራ አይደርስባችሁም፣ ከእናንተ የበለጠ መከራ አይደርስብኝም። በእንደዚህ አይነት መንገድ እየተጓዝን የሚመጣ መከራ ደስታ ነው። አደለ? ትፈራላችሁ? አትፈሩም። እንደማትፈሩማ እርግጠኛ ነኝ። ባስፈራራችሁም አትፈሩም። ለምን? አምናችሁ ስለወጣችሁ። ብዙ ሰው እኮ እንዳትመጡ ነግሯችኋል፣ አይደል የነገራችሁ ሰው ለእናንተ አስቦ አይደለም። ሰይጣን በዘመር ላይ በባል ላይ በሚስት ላይ በእህት ላይ በወንድም ላይ በወዳጅ ላይ ስራውን ስለሚሰራ ነው። አዳምና ሔዋን እኮ አምላክ እንዲሆኑ ነበር፣ ዕጸ በለስን እንዲበሉ ያዘዛቸው የመከራቸው አይደለ? አምላክ ግን ሆኑ። ሳይበሉ የሚጠግቡ ሳይጠጡ የሚረኩትን ራቁታቸውን ሆነው የማይተፋፈሩትን የጸጋ አይናቸው በላያቸው ያደረ ጸጋ መንፈስ ቅዱስ ተገፎ በልተው እንዳይጠግቡት እንዲራቆቱ ነው ያደረጋቸው። የሞት ሞት እንዲሞቱ ነው ያደረጋቸው። ስለዚህ ለአዳምና ለሔዋንም ሰይጣን በወቅቱ ወዳጃቸው ነበረ። እሚጠቅም ምክር አስመስሎ እየመከራቸው ነበረ። እውነቴን ነው የምነግራችሁ። ለዘመናት ስትጠቀሙት የነበረ መድኃኒት በርሜል ጊዮርጊስ ላይ ተጥሎ ይመጣል። እውነቴን ነው የምነግራችሁ። ማታ ጉባኤ ይኖረናል። ቀበሌ አስር አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ነው የምናርፈው። አሁን ገብተናል እዚሁ ቤተ ክርስቲያን ጉባኤ ይኖረናል። ዘመርጋ ቤተሰብ ጋ ሆቴል ሄዳችሁ እንዳታድሩ፣ መኪና የሚወጣው ሌሊት ስለሆነ። ለዚህ ጉዞ መሳካት ምንም አይነት ከጸሎት ውጪ ምክንያት አያስፈልጋችሁ። ሌላ ጋር ሄዳችሁ እንዳይረፍድባችሁ፣ እንዳታድሩ እዚሁ። ማታ ጉባኤ ስላለ ቤተ ክርስቲያን ግቢ ይረፉ። በጣም ብዙ ሰው ነው ያለው። መምህራኖች፣ ዘማሪያኖች ይኖራሉ። የማታ ጉባኤ ይኖረናል። መመሪያ እንነግራችኋለን። መልካም ቆይታ። እዚሁ ቤተክርስቲያኑ አካባቢ ምግብ ቤቶች አሉ። ወታችሁ ራበልታችሁ የምትፈልጉትን ነገር ገዛዝታችሁ በጊዜ ተመለሱ። ወደ ከተማ ኤቲኤም ባንክ ለመጠቀም የምትወጡም ሰዎች ካላችሁ ትችላላችሁ። ወደ እናት ቤተክርስቲያን ተሰብስባችሁ ረፎሽ ሰላም ቆዩ። ይሄው አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ባህር ዳር ደርሰናል። ከዚህ ጀምረን እንግዲህ የዛሬ የመጋቢት ሃያ አንድ የበርሜል ቅዱስ ጊዮርጊስ ጉዟችንን በከፊል አስቃኛችኋለሁ። መኪናዎቹ በዚህ በቤተክርስቲያን ግቢ ሁሉም ተደርድረው ቆመዋል። በጣም በሚገርም ሁኔታ እንግዲህ የበርሜል ቅዱስ ጊዮርጊስ ግቢ ምን እንደሚመስል ነው እየገመትኩ ያለሁትና እዚህ መኪናዎች ቆመው መናኸሪያ ነው የሚመስለው። በጣም በሚገርም ሁኔታ እንግዲህ የኤልሻላይ በጎ አድራጎትና መንፈሳዊ የጉዞ ማህበር የመጋቢት 1 2017 ዓመተ ምህረት ጉዟችን ይሄን ይመስላል። እነዚህ ሁሉ ባሶች እንግዲህ ነገ እንደዚህ የሰማዕቱ የቅዱስ ጊዮርጊስ ጸበል በባነር ተለጥፎባቸው ተራ ቁጥር ተሰጥቷቸው በዚህ መልኩ ተደርድረዋል። ነገ እንግዲህ ሁሉም በቅደም ተከተል በየተራ ቁጥራቸው ከሌሊት ጀምሮ መጫን ይጀምራሉ። በጠዋቱ ጉዞ እናደርጋለን። እንደ እግዚአብሔር መልካም ፈቃድ ደግሞ እዛ ቦታ ላይ የሚኖረንን ቆይታ ገለጻ የምናደርግላችሁ ይሆናል። ጠቅለል ያለ ቪዲዮ ይዘን እንመጣለን። ይሄው እንደዚህ በስተጀርባዬ ያዋቸው፣ ይሄው ሁሉ እንግዲህ መናኸሪያ ነው የሚመስለው እውነት ለመናገር ሰማዕቱ ቅዱስ ጊዮርጊስ ክብር ምስጋና ይድረሰው። እንግዲህ ጉዟችን ያው አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ላይ የምሽት የማታ ጉባኤ ይኖረናል። ከዛ በኋላ ያው ጠዋት የማህበር ጸሎት አድርገን መርሃ ግብራችንን ጉዟችንን እንጀምራለን ማለት ነው። እንግዲህ የመጨረሻ የማሳያችሁ አዳራሹንና ቤተ ክርስቲያኑን ይሆናል ማለት ነው። እንግዲህ ቤተ ክርስቲያኑ ይሄን ይመስላል። የአቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ባህር ዳር ላይ ቀበሌ አስር አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ያው ይታወቃል። እንግዳ በመቀበል በማስተናገድ በማገልገል ቤተ ክርስቲያን ያው ትታወቃለች። እናታችን መጠጊያችን ቅዱስ ቤተ ክርስቲያን ጉባኤ ልንጀምር ነው። ህዝበ ክርስቲያኑ እንግዲህ የተዘጋጀው አዳራሽ ያው ሊበቀው አልቻለም፣ ህዝቡ ከመብዛቱ የተነሳ በጣም ብዙ ስለሆነ በዚህ መልኩ ህዝበ ክርስቲያኑ እንግዲህ ውስጥ ነው ቤተ ክርስቲያኑ ውስጥ የሚገኘው ማለት ነው። እግዚአብሔር አምላክ ወዶና ፈቅዶ የዛሬ ጉዟችን ይሄንን ይመስላል። ነገ ደግሞ እንደ አጠቃላይ ቦታው ላይ ስንደርስ በርሜል ቅዱስ ጊዮርጊስ ላይ የሚኖረን የትምህርት የምህላ የጸሎት አገልግሎት በጥቅሉ እናሳያችኋለን። ለዛሬ እንግዲህ ጉባኤ ልናዘጋጅ ነው። ከዚህ በኋላ ስለመሼ መርሃ ግብራችንን ከመጀመራችን በፊት በዚህ መልኩ ደርሰናል። ጉባኤያችንን እንጀምራለን። ነገር ግን ለዛሬ በዚህ መልኩ በሰላም መግባታችንን አድርሰናችኋል ማለት ነው። ስለተከታተላችሁን ከኛ ጋም ስለሆናችሁ ከልብ እናመሰግናለን። ለመጋቢት 25 እና ለመጋቢት 30 ወደ በርሜል ቅዱስ ጊዮርጊስ መጓዝ ለምትፈልጉ ሁሉ በ09 06787878 በ09654545 ላይ በመደወል በአካል ደግሞ ለመምጣት መገናኛ ማራቶን ህንፃ ስድስተኛ ፎቅ 603 ላይ መታችሁ መመዝገብ ትችላላችሁ። ስለተከታተላችሁን ከልብ አመሰግናለሁ። ከቀሪ የዶርቃ ሚዲያ ፕሮግራሞች ጋር ሁላችሁም ቸር ሰንብቱ።